ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን፣ ወደ ልቶ አርስተ ዜና እናልፋለን። ኢትዮጵያ ውስጥ ባሉ የተለያዩ ዩኒቨርሲቲዎች አመፅ ተቀስቅሷል። ለተማሪዎቹ አመፅ መነሻ የሆነው ደግሞ የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ካጠናቀቁ በኋላ ለአንድ ዓመት የማስተማር ግዴታ እንዳለባቸው ከትምህርት ሚኒስቴር መመሪያ መውረድን ተከትሎ ሲሆን ትምህርት ሚኒስቴር በበኩሉ የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቀቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን እንደሚጀምር አስታውቋል። ትምህርት ሚኒስትር በመግለጫው ለመምህራን የሚቀርበው ጥቅማ ጥቅምና ደሞዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስትር ብርሃኑ ነጋ ለምክር ቤት አባላት ተናግረዋል። ይህ አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገውም የገለጹ ሲሆን የመጀመሪያ ዲግሪ ያላቸው ግለሰቦች የአንድ ዓመት የማስተማር ዘዴ ወይም ፔዳ ፔዳጎጂ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ የሚኒስትሩ ሚኒስትሩ ጠቁመዋል። በዚህም የመምህራንን ቁጥር ለማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነትን ሙያ ፍቅር ሊያጎለብቱ እንደሚችሉም የገለጹ ሲሆን ባለፈው ዓመት ከቅድመ መዋለ ሕጻናት እስከ 12ኛ ክፍል በሀገሪቱ አጠቃላይ የመምህራን ቁጥር 625 ሺህ የነበረ ሲሆን በዚህም ዓመት ቁጥሩ ወደ 700 ሺህ ለማሳደግ እየተሰራ መሆኑን ገልጸዋል። ይህ በእንዲህ እንዳለ የዩኒቨርሲቲ ተማሪዎች በበኩላቸው በትምህርት ሚኒስቴር በኩል የወጣውን መመሪያ በመቃወም በተለያዩ ዩኒቨርሲቲዎች የተቃውሞ ሰልፍ የተካሄደ ሲሆን የተቃውሞ ሰልፍ ከተካሄደባቸው ዩኒቨርስቲዎች መካከልም አምቦ፣ አርሲ፣ መቱ፣ ቡሌ ሆራ ዩኒቨርሲቲ ይጠቀሳሉ። የተቃውሞ ሰልፉን በቀጣይ ሁሉም ዩኒቨርሲቲዎች ላይ ይቀጣጠላል የሚሉ ከፍተኛ ንቅናቄ መኖሩን የመረጃ ምንጮቻችን ገልጸዋል። ተማሪዎችም ብርሃኑ ነጋ ይውረዱ፣ ፍትህ ለተማሪዎች እና በርካታ ጥያቄዎችን ያነሱ ሲሆን እንደ መረጃ ምንጮቻችን ገለጻ ተማሪዎችም አመፁ በቀጣይ አዲስ አበባ፣ ወቻሙ፣ ሀዋሳ፣ ባህርዳር ዩኒቨርሲቲ እንዲሁም በሁሉም ዩኒቨርሲቲ ተቀጣጥሮ ሊቀጥል የሚችል ስጋት መኖሩንም ገልጸዋል።